እንዳልክ ከች ብሎ እንግዲህ ሰው ሁሉ ሲወዛገብበት የነበረውንና በእሱም ጤና ዙሪያ ሲጨነቅበት የነበረውን ነገር መጥቶ አስረድቷል ማለት ነው። መኪናዋ እንዴት እንደተገለበጠች፣ ለምን እንደተገለበጠች፣ እንዳልክ ለምን ተጨነቀ የሚለውንም ሁሉንም አብራርቷል። እና ደግሞ እንደዚህ ያክል ለካ ለኔ ትጨነቃላችሁ በጣም ነው ደስ ያለኝ። እንደምትወዱኝ አላቅም ነበረ። ያው በሄሉ ምክንያት ብዙ ሰው ሲቆጣው ስለነበር ሁሉም ሰው እንደሚጠላው ነበር ያሰበው፣ ማለት ነው። ኧረ እኛ ለምን እንጠላሃለን? ግን ደግሞ ይሄ የሰዎች ግዴታ አይደለ? የሆነ ስህተት ስታዩ በተለይ ደግሞ በምትወዱት ሰው ማለት ነው፣ ያኔ መናገር ግዴታ ስለሆነን እንጂ እንዲህ ክፉ የምንመኝ ሰዎች አይደለንም። ሰላም፣ ሰላም፣ ወዴቻናል። የቤተሰቦች እንዴት ናችሁልኝ? ቤተሰብ ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ይብዛል። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለምታበረታቱኝም ቤተሰቦች እጅግ በጣም ነው የማመሰግነው፣ ክበሩልኝ። እንግዲህ እንዳልክ ያው መኪናው አለም እንደተገለበጠች የሚለው በሄሉ ምክንያት ነው። በቃ ማለት ጭንቅላቱ ልክ አልነበረም፣ በሀሳብ ተወጣጥሮ ነበረ እና ሀሳብ ላይ ሆናችሁ ደግሞ እንኳን መኪና አይደለም አህያ መንዳት እራሱ ያስገጫል። ከምሬ ነው የምላችሁ። እንዴ ይሄ ልጅ በሀሳብ ወይ ከሄሉ ጋር ነው ወይ ለምንድን ነው ለእኔ ያህል ሆነች? እያለ በሀሳብ ጭልጥ ብሏል። ከዛ አጣብቂኝ ውስጥ ገብቶ ግን ፈጣሪ ወልዶታል ማለት ነው። እና እኔ ራሱ በጣም ታምርም ነው ይሄ ሆነብኝ፣ በቃ ድንቅ ነው ያለኝ። የሰው ልጅ እኮ ማለት ነው እንኳን አይደለም እንደዛ ከተከረባበተ መኪና ቀርቶ ቤተሰብ እንዲሁ ዝም ብላችሁ እኮ እንቅፋት ሲመታችሁ ምን ያክል ደም ነው የሚፈሳችሁ? ምን ያክል ነው የምትጋጋጡት ማለት ነው። ከእንዳልኬ ደግሞ እንኳን መጋጋት ምልክት እንኳን የለም እኮ ምልክት። ታዲያ ተአምር አይደለም? ለነገሩ ለእግዚአብሔር ምን ይሳነዋል? ሁሉ በእጁ ሁሉ በደጁ ነው። ብቻ ክብሩን ሁሉ እግዚአብሔር አምላክ ይውሰድ። እንኳን ከእንደዚህ አይነት ጉድ አወጣ። ትረፊ ያላት ነፍስ እንደዚህ ነች። በቃ እውነት እና እንግዲህ ያው በሀሳብ ላይ ስለነበረ እንግዲህ ሄሉሻ ከልቡ ልትወጣ አልቻለችም ማለት ነው። አሁን እንዳልኬ ጸጸትም ፍቅር ተደበላልቆ በቃ በአንድ ላይ ጭንቅላቱን አዞሮታል። ምስኪንዬ ማለት ነው። ግን ያው ቤተሰቦቹ ተስፋ ላይ ያስቆርጡት ነው መሰለኝ። በቃ ከዚህ በኋላ የራስህን ሕይወት ኑር፣ እሷም የራሷን ሕይወት ትኑር። እንወዳታለን በእርግጥ ግን ደግሞ በቃ ሕይወት መስመሯ በጣም የተለያየ ነው እያሉት ነበረ ማለት ነው። በተለይ ወንድየውማ በቃ ተዋት፣ ሴት ሞልቷል ምናምን ለማለት ነው ሴትም ሞልቷል፣ ወንድም ሞልቷል ሞልቷል። ግን ደግሞ አንዳንዴ የማይተውና የማይረሱ ነገሮች አሉ። አሁን እንዳልኪ ሄሉል የራሳት የማይችልበት የራሱ ምክንያት አለው። በቃ አንደኛ ነገር ብዙ ነገር ተዋውቀዋል፣ ብዙ ነገር አሳልፏል ከእሷ ጋር ክፉንም ደጉንም አሳልፈዋል። እና እንዳልኪ እንደዛ ሲሆን ስታለቅስ የነበረችው ልጅ ግን እንዳልኪ እህት ነች፣ ዘመዱ ነች። እንዴት እንዳሳዘነችኝ እኮ በሰአቱ እንደዛ ወለል ወለል ወለል ስት- ስትጨነቅ ማለት ነው እንግዲህ እሷም ስጦታ ሰጥተዋለች እንዳልክ መቤት የቅድስት ድንግል ማርያም አሁንም ጥብቀት አድርግ። ሄሉሻዬ ደግሞ መድኃኒዓለም ትወዳለች እና መድኃኒዓለም ይጠብቅ ከዚህ ካለሽበት ጭንቅ። እንዶ ፈጣሪ ምን ጥቅ አድርጎ ያወጣሽ። ይህን ሰውን ከማመን ይልቅ እግዚአብሔርን ማመን ምንኛ መታደል ነው። እና እውነተኛ ፍቅር ከሆነ እንደዚህ ተዋት በቃ ህይወቷን ትኖር ተብሎ የሚተው ነገር አይደለም። ተው ተውት፣ ተዋት በማለትማ ቢሆን እኮ ሄሉሽ አሁን ያብሰራ እርግፍ አድርጋ ትተው ነበር፣ ግን ፍቅር ተዋት ወይም ተወው ስላልን የሚተው ነገር አይደለም ማለት ነው። እንግዲህ ምን ይደረጋል? እንዳልክ ደግሞ ሄዱም መተው አይችልም ማለት ነው። ስለዚህ እኔ ደግሞ ተስፋ እንዳትቆርጥ ነው። ተስፋ እንዳትቆርጥ ነገ ፈጣ ከእንደዚህ አይነት ታምር ያተረፈ ፈጣሪ በህይወት ነገ ደግሞ ምን እንደማያመጣ አታቅም እንዳልክ በርታ በርታ እና ወንድምዬው ደግሞ ወራት ተስፋ ታስቆርጠው ማለት ነው የምሬን ነው ተስፋ ለማስቆረጥ ዳርዳር እያለው ነው እና በእርግጥ እኛ ስለተናገረን አደለም ነገሮች የሚሆኑት ይሄ ጣፈንታ እድል የሚባል ነገር አለ እህሏቸው እህሉና የእንዳልክ አንድ ከሆነ ማለት ነው ቢዘገይም አንድ መሆናቸው አይቀርም የሰው ልጅ ዋናው እህልዋው ከተጻፈለት ማለት ነው ማንም ከእህልዋው ውጭ ሆኖ የሚኖር የለም ደግሞ ስለዚህ እንዳልክሻ ታገስ በመትረፍ በጣም ደስ ብሎኛል፣ እግዚአብሔር ይመስገን። እና እኛ የሰው ልጅ ምንም ያክል ብንናገርም ክፉ ቢወጣንም ማለት ነው። ነገር ግን እኔ እስከ ሞት ደረጃ የሚያደርስ ነገር እኔ በፍጹም ለሰው ልጅ አልመኝም። ሞት ማለት እኮ ቤተሰብ የመጨረሻው ደረጃ እኮ ነው። ያ ሰው ከሞተ ልትናገሩትም አትችሉም፣ ልታዩትም አትችሉም፣ በቃ ይሄዳል። ስለዚህ ለእንዳልኬ እንደዚህ ይሄን ያክል ክፉ የሚመኝ ሰው አለ ብዬ አላስብም። ማንም ደግሞ ክፉ የሚመኝ የለም። አየን እኮ ኮሜንቱ ባለፈው እንዴት እንደተንሰፈሰፉለት እኮ እንደዛ ሲቆጡ የነበሩ ሰዎች በሙሉ በጣም ነው ያዘኑ። እና ለሰው ሞት የምንመኝበት ምክንያት የለንም። እንዳልካችን ወንድማችን በሰዓቱ ባደረግከው ነገር አዎ ተናደናል፣ ተበሳጭተናል ሄሉሻ ስታለቅስ ማለት ነው። ነገር ግን ሰው ሆኖ ማያጠፋ የለም ማለት ነው። አሁን ደግሞ ጥፋቱን አርሞ መቶ፣ በዛ ላይ ደግሞ አሁን እንዳልኩ ትንሽ የሚያሳዝነው ታሞ ነበር። በቃ ታሞ ነበር በዛ ሰዓት። እኔ መተት ነው እንደዚህ የሚያደርገኝ አለኩ። ይሄን የምንረዳ ያገባል። አሁን ይሄን አንዳንድ ሰዎች ውሸት ነው እያላችሁ ስለሆነ ማለት ነው። እኔ እንግዲህ ይሄ ፈጣሪ ይጨመርበት ውሸት ነው ብዬ ስለማላምን፣ ሰው በበሽታ እንደዚህ ያሟርታል እንዴ? እንዴት እንደዚህ ያሟርታል? እና እንዳልክሽ ሀሳብ ሁሉ መልካም ከሆነ እግዚአብሔር መልካሙን ያድርግልህ ወንድሜ፣ የልብን መሻት ፈጽሞልህ፣ የምትወዳትን ሴት ወዳንተ ያቀርብልህ ከማለት ውጪ ሌላ ምን እላለሁ? እኔ በምን አግዘዋለሁ? እውነት ግን ምኞቴ ነው፣ ምኞቴ ነው ሀሳቡ ቢሳካለት፣ የእውነት ንጹህ ፍቅር ካለው ማለት ነው።